እንት ነው ማረግ ያለብሽ። እኔ ገና ብዙ በጣም ብዙ ጠይቅሽ ነገር አለ። ብቻ በአንተ ስለመጣብኝ በእኔ ምን ይመጣል? ውድ የጨረቃ ቤተሰቦች እንኳን ደስ አላችሁ። እንግዲህ መከተው የጨረቃዎች መከታ የሀይሚና የቡራ ምርጥ ወንድማቸው ፍጼ እንግዲህ ዛሬ ሀይሚና ቡራን ጠርቶ ነገሩ ወዳልተፈለገ የሄደ ስለሆነ አነጋግሬያቸው ችግሩ መፈታት አለ ብሎ እንግዲህ ሁለቱንም ጠርቶ ሁለቱም ጥፋተኛ ናቸው ብሎ እውነቱን ተናግሮ አስታርቋቸዋል። እንግዲህ ችግሩ ተፈቷል። የተወሰነም ጥያቄ ይኖራል፣ ግን ስለታረቁ ስለተገናኙ እጅግ በጣም ደስ ብሎኛል። ብዙዎቻችሁ ተጨንቃችኋል እና እውነት ለመናገር በጣም ነው ደስ ያለኝ። ሰላም ሰላም ቤተሰብ፣ እንዴት ናችኋል? ሰላማችሁ ይዛ በያላችሁበት እያልኩኝ ዛሬ ደስ ብሎኛል። በጣም ማለት ነው የምር ቃላት የለኝም። በጣም ነው ደስ ያለኝ። ጠዋት ራሱ የሰራውት ቪዲዮ በቃ ጥሩ ምኞት ነበር የተመኘሁትና ጥሩ ነገር ነው የሆነው። ብዙ ቤተሰቦች ራሱ ዛሬ ጥሩ ነገር ይሆናል እያላችሁ ነበርና ምኞታችሁ ተሳክቷል ማለት ነው። የምር ጥሩ ነገር ሸተተን እያላችሁ ነበርና አንዳንድ እየተመኛችሁት ሲሆን በጣም ደስ ይላል። በጣም ደስ ብሎኛል ስለታረቁ ችግራቸው ስለተፈታ ማለት ነው። እና እንግዲህ ዛሬ ብዙዎቹ የብዙ የረጅም ጊዜ ሁላ ጥያቄዎች የተመለሱበት እንዲሁም አሁንም ደግሞ ከቡራም ጥያቄ ያልተመለሰ ጥያቄ ለሀይም ያቅርቧል ማለት ነው። ማለት እሱ እንግዲህ ምንድን ነው ቡራ እንግዲህ ያለው ማለት ነው በጣም ያናደደው ነገር ምን እንደሆነ እንግዲህ አይታችኋል አይደለ? እሱ ስለ ጠራሽ ነው ወይ የምትሄጂው አንድ ሰው ና ብቻ ብሎ ስለጠራሽ መሄድ አለብሽ ወይ ብሎ ነው የጠየቃት። ቡራን ያናደደው ይሄ ነው። ትክክል ነው ማለት እሷ ሴት ልጅ ስለሆነች ያኔ ኔ ብሎ ስለጠራት ብቻ መሄድ የለባትም። ለምን ከተፈጠረው ችግር በላይ እሷን ጉዳት ቢያደርስባት ምኑ ይታወቃል። በዚህ ባልታመነ ሰዓት እና ሴት ልጅ ስለሆነች ስለጠራሽ ብቻ መሄድ የለብሽም ብሎ በጣም ተናዷል። ብሩክ በጣም ተናዷል። የምር ስሬስ ነው የሆነው። እና ስለ ሁለቱ ቪዲዮ ስለሰራው በቀደምም ተላይ ትናንት ስላለው ትናንትም እንደዚያ ስላደረገ ያደረገው ለፍጼ ተናግሯል። ማለት እንድታገኘኝ አልፈልግም በቃኝ ያልኳት በቃ እኔን እየተሰማኝ ያለው ስሜት እንዲሰማት ስለፈለግኩ ነው። ምክንያቱም እያረገችው ያለው ነገር ትክክል ስላልሆነ፣ በዚህ ከቀጠልነ በቃ እኔንም እንደምታጣኝ ማወቅ አለባት። ለዛ ነው ተለያይተናል ወይም መለየት አለብን ያልኩኝ አለ ብሩክ። ማለት እንዲሰማት ፈልጌ ነው እንጂ ከልቤ አይደለም አለ ብሩክ እና እኛም ብለናችኋል። ያው እሱ ማለት እንዲሰማት ፈልጎ ነው ብለን ይመስገናችኋል ማለት ነው እና እንግዲህ አሁንም ቢሆን ያልተመለሱ ጥያቄዎችም ብሩክ አቅርቧል ማለት ነው እና ልጁን ማግኘት እንደሌለባትና ነው ብሩክ የተናገረው። ሀይሚ ደግሞ ለምንድን ነው ልጁን የምታገኘው? ለምን አገኘሽው? ሲላት እኔ በአንተ ስለመጣብኝ ነው። ከዚህ በኋላ ግን ከዚህ ነገር እጄን አላስገባም። ሁሉንም ነገር አንተ ከሱ ጋር ትጨርሳለህ። እኔ ተወኝ ነው ምትል ሀይሚ። እንግዲህ ልጁን እንዲተወኝ ይፈልጋለው። እንግዲህ ማለት ቡራ ዱባይ ሄዶ ሳል የሆነ ችግር ተፈጥሮ ሀይሚ በጣም አልቅሳ ነበርና በዚህ ሰዓት እንግዲህ ትምህርት ቤት ስተድ እያስፈራራኝ ሰው አለ ትምህርት ማቆሚያ ያለው ብላ ነበር። ምናልባት እኮ ማለት ነው እሷ ብቻ እንኳን ደህና ሆነች እንጂ እንኳን ከባድ ችግር አልተፈጠረ እንጂ በቃ አስገድደው ማለት የሆነ ነገር በቃ ቃል አስገብተዋት ቢሆን እንደዚህ ነገር ብለዋት ሊሆን ይችላል። በማስገደድ ማለት ነው። ማለት እሷ ግን በሕይወቷ ወይም በሴትነቷ ምንም የደረሰባት ነገር የለም ብሩክም እያለ ነው። ግን ቢሆንም አሁንም በጣም ብዙ ጥያቄ አለኝ ብሏል ብሩክ። ቁጭ አርጌ የምጠይቅሽ ጥያቄ ያለኝ ብሏታል። እሷ ምንድነው የመለሰችው? ይሄን ሁሉ ነገር ማደርገው የተበላሹ ነገሮችን ለማስተካከል ነው ልጁን የማገኘው በአንተ ስለመጣብኝ ነው ብላለች። እንግዲህ ሀይሚም እኮ ባለፈው መናገር አልፈልግም፣ እኔ ለእሱ ብዬ ነው ይሄን ያደረግኩት ለአንተ ብዬ ነው ብላለች። በአንተ ስለመጡብኝ ነው ብላለች። እንግዲህ የኔ ካልሆንሽ እሱን ወይ የሆነ ነገር እናደርገዋለን ብለዋት ይሆናል። ገብቷችኋል አይደለም? እኔ በጣም ነው ያሳዘነችኝ ሀይሚ። የምሬን ነው የምላችሁና ብሩጋም እውነት አለ ሀይሚም ገመ እውነት አለ። ሀይም ይሄን የማደርገው እሱን ማጣት አልፈልግም ነው የምትለው። ሁሌም የምሰማት ከሆነ ብሩክን ማጣት አልፈልግም፣ ብሩክን አጥችኔ መኖር በህይወት ይከብደኛል ነው የምትለው። እና በጣም ማለት ነው። እና ይሄን የማደርገው በአንተ ስለመጡብኝ ነው። ከዚህ በኋላ ግን እኔ እጅን አላስገባም፣ ከአንተ ጋር ጨርሱ ነው ያለችው። ብሩክ ግን ምንድንነው፣ እኔ ከሱ ጋር የምጨርሰው ብሏል ማለት ነው። እና እንግሊሱን ደግሞ ከካሜራ ጀርባ ተነግርሃለች ማለት ነው። አሁን ብሩክ በጣም ብዙ ጥያቄ አለኝ ምጠይቅሽ ጥያቄ አለኝ ብሏታል ማለት ነው። እንግዲህ በልጁ ዙሪያ ጉዳይ መሰለኝ እንድታብራራለት ነውና ሀይሚ ደግሞ ይህን ያደረገችበት መንገድ በእሷ በኩል ለብሩክ ብላ ያደረገችው ነገር ስለሆነ እሷ ጋር ምንም ነገር ስላልደረሰ ማለት እሷ እስካሁን ምንም ነገር አልሆነችም። ግን ደግሞ ብሩክን እንደዚህ እናደርግብሻለን ሲሏት የሆነ ነገር ብላ ይሆናል። ያ ቃል የምትገቡት ነገር አለ አይደለ? እናንተ ኮ ህይወታችሁን ለማትረፍ ወይም ሴትነታችሁን ለመጠበቅ ሀገራችሁን ለመጠበቅ ብዙ ነገር በቃላት ትገባላችሁ። ያቺን ቀን ለማለፍ ማለት ነው፣ ተገዳችሁ ወዳችሁ ሳይሆን ተገዳችሁ ሰው ሀይሚም ይሄን ነገር ነው ያደረገች የሚመስለኝና በእሷ በሴትነቷ ወይም በህይወቷ ምንም ነገር ስላልደረሰባት ነፃ ስለሆነች ብሩክንም ደግሞ እስካሁን ድረስ በሰላምም ስላሉ አሁን ብሩክ የፈለገውን ጥያቄ ቢጠይቃት ከእሷ ጋር ሙሉ መልስ እንዳላት በነጻነት እንደምትነግረው በኮንፊደንስ ነው የነገረችው ሀይሚ ማለት ነው የሚፈለገው ነው በቃ ማለት። አሁን ብሩክ ብዙ ጥያቄ አለኝ ብሏል። ለዚያ ጥያቄ ሁሉ ደግሞ ሀይሚ መልሳለኝ ብላለች። በሚገባ መልሳለሁ ብላለች። አያችው፣ እኔም ብያችው አለው ጠዋት ማለት አጥርታ መምጣት ያለባት ነገር ስላለ ነው እዚህ ውስጥ የገባች። የምታጠረው ነገር ምሯት ነው ማለት ብሩክ በጣም ያምናታል ይወዳታል። ግን በመሀል የሆነ ትንሽ ክፍተት ወይም የሆነ ነገር እንዲኖር አትፈልግም። በቃ እና ይሄን ነገር ማለት ይሄን ነገር ለማጥራት ነው የመጣች ብያችሁ ነበር። ይሄው ባንተ ስለመጡብኝ ነው። ከዚህ በኋላ ግን ልጁን አይኑን ማየት አልፈልግም ማግኘትም አልፈልግም ብላለች። ልጁ ግን የሚገርም ነው፣ እየደወለልኝ ነው ዛሬ ሁላ በጣም ብዙ ቴክስት እየጻፈልኝ ነው ምናምን ብላለች። በቃ ሀይሚ ከዚህ በኋላ ማንም ሰው ማለት ነው ማንም ሰው ላገኝሽ ቢልሽ የፈለገ ነገር ቢልሽ ከብሩክ ውጭ ማለት ነው፣ በተለይ ወንድ ልሽ የፈለገ ሰው ቢሆን ኢቭን እንኳን ጓደኛ ቢሆን ማለት ነው በቃ ከብሩክ ጋር ሳትወኝ ብቻሽን ማግኘት የለብሽም። የምሬን ነው የምለው፣ ምክንያቱም ከወንድልሽ ማለት እንዴት ነው ከወንድ ልጅ የሴት ልጅ ጉዳቱ በጣም ከባድ ነው። ያ ማለት በሴትነቷ ሊያጠቋት ይችላሉ። ከወንድ ጋር ቢገናኙ ይደባደባሉ ይደባደባሉ ሴት ልጅ ከሆነች ግን ከባድ ነው። ሊያስገድዷት ይችላሉ። በጣም ከባድ ነው። ስለዚህ ሀይሚ ምንም የተፈጠረ ችግር እስካሁን እንግዲህ እዚህ ስለደረሳችሁ በአንቺም ጋር ምንም ነገር ስለሌለ ነፃም ስለሆንሽ ብሩክንም የብሩክንም ህይወትም እንትን ብለሽ እዚህም ማለት ያኔ ጠብቃ ማለት ነው አንተን እየጠበቅኩ ነው ብላለች ባለፈው እንግዲህ እኮ የሚመጡባት እሷን ወይ ፈልገዋት ይሆናል አይደል አንቺ የኛ ካልሆንሽ ብሩክ ስላለ ነው አይደለ እሱን ወይ አንድ ነገር እናደርገዋለን ከዛ አንቺን የኛ ማድረግ እንችላለን ብለዋት ይሆናል ይሄ ሲሆንባት ደግሞ ሀይሚ የግድ ራሷን ዝቅ አድርጋ በሴትነቱ አይምጡባት እንትን አይበሏት እንጂ ነገሩን የምትችለውን ያክል ጥግ ድረስ ዳ ለመፍታት ሞክራለች። እዚህ ጋር ደርሳለች። አሁን ግን ደግሞ ይሄን ነገር ከአቅም በላይ ከሆነ እኔ በቃ ከዚህ በኋላ ልጁን ማግኘት አልፈልግም ለአካንተ ጋ ጨርሱ ብላለች ማለት ነው። ብሩክም እንግዲህ ለምትጠይቀው ጥያቄ ሙሉ መልስ እንደምታገኝ ተስፋለኝ ብቻ ችግሩ ተፈቷል ከዚህ በኋላ ብዬ አስባለሁ። ሀይሚም ቃል ገብታለች። ከዚህ በኋላ እኔ በጣም ብዙ ጊዜ አሳዝኘዋለሁ፣ አስከፍቸዋለሁ ምንም ነገር እዚህ በኋላ ችግር አልፈጥርም ብላለች። እንግዲህ ፍጼም ቃል አስገብቷቸዋል። አትጣሉ እንዴ ብሩክ እኮ አለ። የሚያስፈራራሽ ሰው ካለ ብሩክ ያለው ታዲያ፣ ምንድን ነው አጠገብሽ ያለው እሱ እያለ አስፈላጊም ከሆነ እኔ ምኳለው ብሏል። በመጨረሻ ግን እምለው ነገር ቢኖር ማለት ነው ማለት በቃ ሀይሚ እንደዚህ ሁሌም ስጋት የሚሆንባት ከሆነ ለምንድን ነው ሀይሚ ፍጼ ብሩክ ነው አንድ ግቢ የማይከራዩ የምር ተከራይተው አንድ ግቢ ቢሆኑስ ምን ችግር አለሁ ማለት ደህን ከተቻለ ኤፍሬም ፍጼ ብሩክ ሀይሚ ሆነው አንድ ትልቅ ግቢ ተከራይተው ለየራሳቸው ዶርም ዶርም ይዘው ለደህንነቱ የተሻለ የሚሆነው እንደ አማራጭ እንደዚህ ቢያደርጉስ እንዲያው የተሻለ ነው ለምን ሁልጊዜ ስጋት ስለሆነ